ውድ ቤተሰቦቼ እንደምን አላችሁ? የዩቲዩብ ተከታታይ ቤተሰቦቼ እንደምን አላችሁ? እን ያ ቤተሰ ዛሬ ደግሞ ውዶች እየለን ዛሬ ለንሰራ አራት የተነሳሁት ላዛኛ ነው። ተወዳጅ ነው፣ አረቦች ይወዱታል። ዛሬ እንዴት እንደምንሰራ ሳያችኋል አብረን እንሰራለን።

ሚክስ ባሪያ እኮ በኋላ እንደዚህ በስተካከልኩ በኋላ ከዛ ላዛኛውን እናመጣለን። የሆነ ትንሽ እንቀቅለዋለን። ቀቅዬ ነው የምሰራው፣ በደንብ እንዲበስል ማለት ነው። ሳቀቅ ካደረጋችሁት ድርቅ ይላል። ውስጥ ብዙ ሰዓት ፈጅባቸዋል ሊበስል ማለት ነው። ስለዚህ ትንሽ ትቀቅሉት አላችሁ። በውሃ ብቻ ማለት ነው የምትቀቅሉት። በዚህ ስለዚህ ይወዱታል። ከዛ እንደዚህ አስተካክላለሁ። ያን ተቀረጽ ትጨምራለሁ ማለት ነው። እንዲላስ ነው እንደዚህ አደርጋለሁ። እዚህ ቀባዋለሁ። ነጭን ክሬም ማለት ነው። ክሬሙን የሰራሁት ዝብደው ዝብደው መጀመሪያ አቀልጣለሁ ማለት ነው። ዝብደውን ካቀለጥኩ በኋላ ከዛ በኋላ ዱቄት እጨምራለሁ ማለት ነው። ዱቄት እጨምራለሁ ክሬሙን ማለት ነው፣ ለክሬሙ ከዛ እሱን ካቀለጠልኝ በኋላ ቅቤው ዱቄት እጨምራለሁ፣ ትንሽ ቀላ እስከሚል ድረስ ዱቄቱን በቅቤው አነሳዋለሁ ማለት ነው፣ ምንም ነገር ሳልጨምር ከዛ ዱቄቱ ከመሳችሁት በኋላ በዝግደው እንትዝብደው ወተት ማለት ነው። ወተት እዚህ ላይ ማለት ነው። ይሄ ነጭ ክሬም ሶስ ማለት ነው። የላዛኛ መስሪያ ነው እና ይህን መስሪያ ቤተሰቦች ምርጥ ነው። አረቦቹ በጣም የሚወዱት ይሄንን ያው እንደ መኳረኙ

ማለት ይሄንን ደግሞ የሰራሁት ማለት ነው። ይሄንን የሰራሁት ፍልፍል አስዋት እዚህ ጋ አለኝ ማለት ነው። እዚህ ጋር የጨመርኩት እዚህ ዜሮ ላይ ማለት ነው። ክርኩም ፍልፍል አስዋት ከሞን ቢዛ እነዚህም ብቻ ነው የጨመርኩት። ከዛ ጨርሽ ላይ ይህን እጨምራለሁ። ይሄ ማለት ነው። ይሄ ካላችሁም ተጠቀሙ። ይሄ ደግሞ ረብ ይህን ትምህርት ነው ለላዛኛ ማለት የምትሰሩ። ይህንን ሁለት ቦታ ነው እዚህ ነጩ ክሬም ላይ ትጨምራላችሁ፣ ዶሮ ላይ ትጨምሩበታላችሁ። ይህን ሁለቱን የምጠቀመው የምጠቀመው ዶ ለነጩ ክሬም ማለት ነው። ክሬም ስሰራ ማለት ነው። እንደዚህ እያደረግን እናስተካክለዋለን ማለት ነው እያደረግን እናስተካክለዋለን። ውዶችዬ እናንተ ማመላሰቡ ወቱ እንዲደርሳችሁ የደወል ምልክት መጫን እንዳትረሱ እንዳትረሱ። ውዶችዬ የእናንተ እናንተ ላይ ሰብስክራይብ ማድረግ የሚጠበር አበረታታኛል ና ጉበት ኛል ና ፕሊስ ሰብስክራይብ አድርጉኝ። ውዶችዬ አዲስ ጀማሪ ገና ነኝ እና የእናንተ ድጋፍ የእናንተ ጉልበት ፈጣ አስፈልገኛል ና ውዶችዬ ሰብስክራይብ አድርጉኝ፣ እሺ ሰብስክራይብ አድርጉኝ። አይመሽም፣ በቃ አሁን ሰብስክራይብ ማድረግ ላይክ ያንሰኛል ያንሰኛል እና ስለዚህ የተሰበች ላይክ ማድረግ እንዳታስቡ፣ ለአንሶ እናደርግበታለን። እሺ መዳም ለተወደዱ ሰሮሽ ስትሰሩላት ደስ ይላታል። መዳም አዲያ ባይኖረውም ስጦታ ባይኖራትም ግን ስሩላት ይሞላ ስራ ክቡር ነው። ስራ ያስከብራል። ከአንዱ ቤት እንኳ ባይመቻችሁ አንዱ ቤት ሄዳችሁ ስትሰሩ ስፈልግ ይወዳችኋል። በኩራት ትገባላችሁ። ከስራ ብትወጡ ጠፍታችሁ ለመሰሩ ቶቼ ይሁ ስራ ልምድ ስራ ሰዓት ልምዱ ለመጥፋት አትሞክሩ። በዚህ አጋጣሚ ይ የሚፈልገው እና የዛሬው ላዛኛዬ እንደዚህ ነው።

እ የምትለኛለች በአራት በአራት ድሮስ ምን ይሸታት ነበር እንደዚህ በጣም እንደዚህ በጣም እና ለበጎ ነው ለለ

አበረታታ የሚደረጋቸው በሀገር ውስጥም ያላችሁ በውጭም ያላችሁ ስደት ላይ ያላችሁ ስደት ላይ እንኳን ያላችሁ ግዴታ መታገስ አለብን። በተለይ ስደት ላይ ያለን እህቶች መታገስ መታገስ ሲሆን እኔ ምግብ አልሰራም፣ እኔ እንደዚህ አታማርዱም። እጃዛ ቤት ቁጭ ብላችሁ አታማርዱ እህቶቼ።